ከሚከተሉት ሦስት አጽቄዎች መካከል ከፊል ለውጠተ ቅርጽ የሚያካሄደው የትኛው ነው? ሀ ዝምብ፣ ለ ቢራቢሮ፣ ሐምሮሃ ንብ፣ መ አንበጣ። መልሱ አንበጣ የሚለው ነው። አንበጣ ከፊል ልውጠተ ቅርፅ ማለትም እንቁላል፣ ኩኩባዎችና ጉልምስ ያካሂዳል። ሁኩባዎች ትንሽ ጉልምስ ይመስላሉ። ዝምብ፣ ቢራቢሮና ንብ ሙሉ ልውጥተ ቅርጽ ማለትም እንቁላል፣ እጭ፣ ሙሽሬና ጉልምስ በማካሄድ ይራባሉ ማለት ነው ወይም ያደርጋሉ። በሚከተሉት የኢትዮጵያ ወንዞች መካከል የስምጥ ሸለቆ ተፋሰስ ስርዓት የሆነው የቱ ነው? ሀ ገናሌ ለ ሸበሌ ሐመሮሃ አባይ መ አዋሽ መልሱ አዋሽ የሚለው ሲሆን ዋና ዋና የስምጥ ሸለቆ ተፋሰስ የሚባሉት ወንዞችም የአዋሽና የኦሞ ወንዞች ናቸው ማለት ነው። ከሴም ቋንቋዎች የሚመደበው የኢትዮጵያ ቋንቋ የቱ ነው? ሀ አፋርኛ፣ ለ ጋሞኛ፣ ሐ መሩሃ አማርኛ፣ መ ሙርሲኛ። መልሱ አማርኛ የሚለው ነው። አማርኛ ከሴም ቋንቋዎች ቤተሰብ ወይም አፍሮ ኤዥያቲክ ነው። በኢትዮጵያ በስፋት ይነገራል። አፋርኛ፣ ጋሞኛና ሙርሲኛ ከኩሽቲክ ወይም ሌላ ቤተሰብ ናቸው። ከሚከተሉት ቅርሶች መካከል ልዩ የሆነው ሀ የአክሱም ሐውልት፣ ለ የጢያ ትክል ድንጋይ፣ አምሮሃ የጥምቀት በዓል አከባበር፣ መ የሐረር ጀጎል ግንብ። መልሱ የጥምቀት በዓል አከባበር የሚለው ነው። የኢትዮጵያ ጥምቀት ልዩ ባህላዊና መንፈሳዊ በዓል ነው። ከቁሳዊ ቅርሶች እንደ ሐውልት፣ ትክል ድንጋይ ወይም ግንብ የተለየ ነው ማለት ነው። ከዚህ በታች በቀረበው የሥርዓተ ዘውረ ደም አካል ክፍሎች ውስጥ በአንድ ቁጥር የተወከለው ክፍል ምን ይባላል? ሀ ቀኝ ተቀባይ ልብ ገንዳ ለ ሳምባ ሐ ምሮሃ ልብ ነ ግራ ሰጪ ልብ ገንዳ። መልሱ ሳምባ ነው። ሳምባዊ የደም ዝውውር ማለት በልብና በሳምባ መካከል የሚደረግ የደም ዝውውር ሲሆን ዋና ተግባሩ ካርቦናይድን ተሸክሞ ከልብ ወደ ሳምባ ማድረስና ኦክሲጅንን ተሸክሞ ወደ ልብ መመለስ ነው። በኦክሲጅን ያልበለጸገ ደም ወደ ሳምባ የሚሄድበትና በኦክሲጅን የበለጸገ ደም እንደገና ወደ ልብ የሚመለስበት ሂደት ነው ማለት ነው።